በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በመላው ዓለም የምትኖሩ የሉል እግዚአብሔር ቤተሰቦች በቅድስ ሥላሴ ኃይል እና ስልጣን እንዲሁም አገዛዝ በያላችሁበት አህጉር እንዲሁም ክፍለ ሀገር መድኃኔዓለም ሰላም ይድረሳችሁ። እንደምን አደራችሁ እንደምን ዋላችሁ እንደምንሰነበታችሁ እንኳን ለእናታችን ለእመብርሃን ወላዲት አምላክ የልደት በዓል በሰላም አደረሰን፣ አደረሳችሁ። የእመብርሃን ልደት የእኛም ልደታችን ነው። እያን የምንዘምርበት የሐዲስ ኪዳን የሕይወት መጀመሪያ እና የምስራች ቃል የቀደሙ አባቶች ቃል ኪዳን የመፈጸሚያው መነሻ ጭምር ነውና የሷ ልደት በእሷ በኩል መድኃኔ ዓለም ከእኛ ጋር በስጋ የሚዛመድበት ጉዞ የሚፈጸምበት ነው። መድኃኔ ዓለም ክብር ይግባውና ከስጋዋ ስጋ ከነፍሷ ነፍስ ነስቶ በእኛ ምድር ተመላልሶ የእኛን ስጋ ለብሶ የእኛን ውሃ ጠጥቶ በእኛ ቃል ተናግሮ የሰው ልጅ ለማዳን የድንግል ማርያም መወለድ የነገረ ድነት መነሻ እንደሆነ የብዙዎች ክርስቲያኖች እመብትም ጭምር እንደሆነች እመብርሃን እናውቃለን። የብዙዎቻችን ምስጢረኛ ነች። የብዙዎቻችን እናት ነች። የብዙዎቻችን ክፉን ኃይል እና የስጋን ፍላጎቶች የሚያስፈልገንን በሙሉ የሞላችልን፣ ለምነናት እማትከለክል፣ አልቅሰንባት የጠየቅናትን እማትነሳ። የለምኗትን ማትረሳ አይነትን መብርሃን የሁላችንም እናት ክብርና ምስጋና ለእሷ ይድረሳት፣ አሜን። ዛሬ የምንማማርበት ርዕስ በግንቦት ልደታ ሽፋን ለዳይብሎስ የሚገበሩ ግብሮችን ነው የምናየው። ይሄ እንግዲህ ከበዓሉ ጋር ተያይዞ ያሉ የመናፍስት ግብሮችን መድሃን ያለም በቸርነቱ እና በሰማያዊ ኃይሉ በነገር በገለጸልን መጠን እንማማራለን ለእኔ መድሃን ያለም አንደበት ይሁነኝ አሜን እንግዲህ ግንቦት ልደታ ሁላችንም እንደምናውቀው የንጉስናት የመብርሃን የልደት በዓሏ ነው ብዙ ቅዱሳን ድንግል ማርያምን ከመቅረባቸውና ከመውደዳቸው አብዝተው እና ከመለመናቸው እና ከቀረቤታቸው አንፃር ከበዓላቶችሽ መሃል የምትወጁ የትኛውን ነው ብለው አብዝተው የጠይቋት ነበረ። እሷም ሲጠይቋት በተለያዩ መንገድ መልስ የምሰጥ እናት ግንቦት ልደታን አብዝታ፣ የልደቷን ቀን እና የልደቷ በዓል መታሰቢያ አብዝታ እንደምትወደው ትነግራቸው ነበረ። ምክንያቱም አንደኛ ይቺ ዓለም የጨለመው አገዛዝ የዳቢሎስ ገዥነት እንዲሁም ጨለማ የሆነ የሰው ልጆች ሕይወት በአጠቃላይ መገፈፊያ መንገድ ሆና ስለተገኘች ከዛም በላይ እናትና አባቶቿ ደግሞ ብዙ ዘመን ልጅ በማጣት አልቅሰው ለምነው እየተነቀፉ እየተሰደቡ በእሷ በኩል ነቀፌታቸው እንደቀረላቸው በዚህ በሁለቱ ምክንያት አብዝታ ይህም በዓሏን እንደምትወደው ለቅዱሳን በመጽሐፋቸውና የቅዱሳን ታሪክ ላይ እናገኛለን። እና በዚህ በዓል ለመብርሃን ብዙ ነገሮች ስጦታን ይዘን የምንሄድበት በዓል ነው። ምስጋና ጸሎት፣ አምልኮት፣ የተለያዩ መንፈሳዊ ህይወታችን ውስጥ ለእሷ ስጦታን የምናበረክትበት ጊዜ ነው። እንኳን ለመብርሃን ይቅርና ሰው ሌላ ስጋዊ ሰው እንኳን ሲወለድ ማለት እኛ በስጋ በአካለ ስጋ ያለ ሰው እንኳን ሲወለድ ለልደቱ ስጦታ ይሰጠዋል። አሁን ለመብርሃንም ዝክሯን የምንዘክርበት በዝክሯ በኩል የልጇን ቃል ኪዳን የምንካፈልበት ለተቸገሩት፣ ለተላጡት፣ ላለቀሱት እንዲሁም በየሆስፒታሉም በየጸበል ቤቱም የሚጠይቃቸው ለሌለ በእድሜ የገፉ ሰዎችን በሙሉ በመጠየቅ የእሷን ም ምናከብር የበለጠ እናስደስታታለን ብዬ አምናለሁኝ። ግን ችግሩ አሁን በበዓል ሽፋን ደግሞ የሚደረጉ የዲያብሎስ ግብሮች ናቸው። በጣም እርግማን ነው የሚያመጡት፣ ትውልድ ነው የሚያበላሹት፣ የበዓሉን ድባብና በረከት ነው የሚያስቀሩት። ከዛም በላይ መንፈሳዊ በዓሎቻችን የዲያብሎስ በዓል የማድረግ ዘመቻም ጭምር መክፈት ነው እኛ ከሰማይ አምላክ አመስግነን በዓላትን ተንተርሰን የምናገኛቸው መጎብኘቶችና የሰማይ ኃይል በረከቶች በአጠቃላይ በዳቢሎስ ከተተኩ የዳቢሎስ የሆኑ ጊዜያቶችና ትውልዶችን ከዛም በላይ ደግሞ በዓላቶቻችን በአጠቃላይ በእርግማን እየተሸፈኑብን ይመጣሉ። እና የምታስተውሉና የምታስቡ ከሆነ ክፉ መንፈስ ሁልጊዜ የሚፈልገው እና ተቃራኒ የሚሆነው ከእግዚአብሔር መንግስት ጋር ነው። ሁልጊዜ የሚኮርጀውም የእግዚአብሔርን የምስጋና መንገዶችን ነው። ለእግዚአብሔር ሌሊቱን ሙሉ ምስጋና ይቀርብለታል፣ ይሰዋል። መስዋዕት፣ የምስጋና መስዋዕት፣ የጸሎት መስዋዕት፣ የስጦታ መስዋዕት፣ ይሄ ሁሉ ይሰዋል። እሱም ይሄንን ይፈልገዋል። ስለዚህ የእግዚአብሔርና የእንትኑን መለየትን መቻል አለብን። መለየት ሲባል አሁን ለምሳሌ ትልቁ ነገር ማወቅ ያለብን አሁን እኛም ባናውቀው በማናውቀው መንገድም ይሄ ነገር ሊፈጸም ይችላል። እግዚአብሔር አምላክን በሱ ሕግና ትዕዛዝ በኩል ለመሄድና የእግዚአብሔር የህግና የትዕዛዙ የስርዓት ውጤቶች የሆኑ ትውልዶችን ለማፍራት ቆራጥ የሆነ መንፈሳዊ የህይወት ግንባታ ከሌለን በስተቀር ዲያብሎስ በቀኝም በግራም ብሎ ሕይወታችን ሊይዞ ይችላል። ስለዚህ መጠንቀቅ ይኖርብናል። እና ካስታወሰን ከመስከረም ጀምረን ብናይ መስከረም አንድ የቅዱስ ዮሐንስ ነው። ከቅዱስ ዮሐንስ በረከት የቅዱስ ዮሐንስ የቃል ኪዳን ኃይል መሳተፊያ መድኃኔዓለም ደግሞ አዲሱን ዓመት ባርከን ስጠን ብለን ጳጉሜን ተጠምቀን የምንቀበልበት አዲሱ ዓመት በአዲስ መንፈስና በሰማያዊ የስጦታ መባረኪያ መንገዶች የምንጀምርበት ነው። ግብር ያን ጊዜ ይጀምራል። ዲያብሎስም የእሱ የሆኑ ትውልዶች እያሯሯጠ፣ እየወሰወሰ የተረገመ ዘመንና ጊዜ እና ትውልድ እንዲፈጠር ከዛም በላይ ደግሞ አልፎ ተርፎ ከሰማይ አምላክ ያለንን ቀረቤታና ግንኙነት ለማራቅ፣ ከሀገሪቱ ከምሪቱ የእግዚአብሔር ጥበቃ እንዲነሳ፣ የእግዚአብሔር ፍቅር እንዲርቅ፣ የቅዱሳን በረከትና ቃል ኪዳን እንዲቋረጥ፣ ከዛም በላይ ደግሞ በእግዚአብሔር በኩል የሚመጡ ነገሮች በሙሉ እንዲቆሙ ዲያብሎስ በጣም በጣም በጣም አብዝቶ ይዋካል። ከዚህ ከውጊያዎች መካከል ደግሞ አንዱ በዓላቶቻችን በአጠቃላይ ወደ እሱ በዓላቶች መቀየር ነው። የእኛም በዓላቶች ወደ ዲያብሎስ በዓላቶች፣ የእኛን መባረኪያ መንገዶች ወደ ዲያብሎስ መረገሚያ መንገዶች፣ የእኛን ክብርና ጸጋ ሞገስ መክሊት የምናገኝባቸውን በዓላቶች የእሱ ግብር መገበሪያ ማድረግ፣ ያውም ሽፋኑ ደግሞ የቅዱሳን ስም መሆን እኮ ነው። በጣም የቅዱስ ዮሐንስ ይሉና ግብሩ ለሰይጣን ለመቤቴ ይባልና ግብሩ ዳዊሎስ ይወስዳ፣ ምን ጥቅም አለው ታዲያ? ራስንም ሸውዶ ሌላውንም ሸውዶ ለሰይጣን የተገበረ ምግብ አብልቶ ራስም በልቶ ያውም በመብራን ስም አሹፎ ቀልዶ ስሟን ሽፋን አድርጎ እመቤቴ እያሉ ያውም እመቤቴ እናቴ ከስንትም ነገር ተቋቁመን የቆምንባትን መብራንን በስሟ ለዳይብሎስ ግብር ይገብራል እና ይሄ መሸነፍ ነው፣ መውደቅ ነው፣ ማስተዋል ማጣት ነው፣ የዳይብሎስን ሕግ ያለመረዳት ነው። የቀደሙ አባቶች ያወረሷቸውም ጭምር ነው። ከዛም በላይ ደግሞ ይሄ ሰብአዊ ነገራቸው በአጠቃላይ በሱ በኩል የተገነባ ነው። ሀብታቸው፣ ንብረታቸው፣ ክብራቸው፣ ሞገሳቸው፣ ጸጋቸው በሙሉ በዳብሎስ በኩል ነው መከበራቸው። ይችን ይችን ማጣስ እስከማይፈልጉ ድረስ ገብሩ ባላቸው ቁጥር ይገብራል። አምጡ ባላቸው ቁጥር ያመጣሉ። እና ብዙ ጊዜ ብዙ ዶሮዎች አሁን በግንቦት ልደታ ነው ለዳብሎስ የሚገበሩ። በግንቦት ልደታ እኮ እንደ ባህሉ ዶሮ አይታረድም አይደለም። ግን አብዛኛው ሰው ዶሮ ያርዳል። ለምን? የዳብሎስ ግብር ነው ይፈልጋል። ከዛም ከበግም ይመርጣል እና በጣም አስቸጋሪ ነው። ሐዋርያው ቅዱስ ጳውሎስ እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ አስር ቁጥር 20 ላይ ለክፉ መናፍስ ግብር የሚገብሩ ሰዎች፣ የሐዋርያዊ ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች መጀመሪያዊት ምዕራፍ አስር ቁጥር 20፣ ነገር ግን አሕዛብ የሚሰውትን ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይሰው ላለው፣ ከአጋንንት ጋር ማህበርተኞች ሆኑ ዘንድ አልወድም ይላል ሐዋርያ ቅዱስ ጳውሎስ ከአጋንንት ጋር ማህበርተኞች ትሆኑ ዘንድ አልወድም። ይሄ የእግዚአብሔር ፈቃድ አይደለም። የመንፈሳዊ ህይወት ትምህርትም፣ የመንፈሳዊ ህይወት መገንቢያም፣ የመንፈሳዊ ህይወት እይታም አይደለም። የእግዚአብሔርም አያስደስተውም። በዛ ላይ በነፍስም በስጋም ቅጣትን ነው ማስቀመጥ እንዴ። ሰው ለሰይጣን መገበር መገበር የምትለው ትርጉሟ ግን ቀላል ይመስለናል። መገበር አሁን ሰይጣን ሰይጣን ነው በተፈጥሮ እንኳን ሄደህ እንኳን ገብረህለት እንዲሁም መከራ ነው የሚያበላ። የሚገብሩ ሰዎች የዳይብሎስን ባህሪ የዳይብሎስን እይታ የእሱን ሐሳብና ፈቃድ ፍላጎት በህይወታቸው ውስጥ የሚተገብሩና የሚታይባቸው አይነት ሰዎች ናቸው። ከጊዜ በኋላ ሰው ለዳብሎስ ገብሮ ገብሮ ገብሮ መጨረሻ ላይ በክፋት ከዳብሎሱ ልቆ ዳብሎስን እንኳን የሚገርመ አይነት ክፋት የሚያፈልቅልብን ነው የሚመሰረተው። በእኛ ክፋት ዳብሎስ እንኳን ይገራ። በእኛ ተንኮል ዳብሎስ እንኳን ክፉ መንፈስ ደፍሮ እግዚአብሔር ላይ የማያደርገውን ህጉንና ትዕዛዙን ሽሮ ኃጢአት መስራትን ወይም ዲያብሎስ ያው ኃጢአት አይሰራ በርከት አንደኛው ህይወት በሙሉ ኃጢአት ነው። ግን ዲያብሎስ የማያደርገውን መደፋፈር ነው የሰው ልጆች የሚያደርጉት። መጨረሻ ላይ ገብረው ገብረው ገብረው ማለት ከሰይጣን ጋር ለመዋረስ ግብር ይፈልጋል። ሰይጣንን ለማዘዝ ግብር ይፈልጋል። ከሰይጣን ሰይጣን የሚገብሩ ሰዎች ሰይጣን ያወራቸዋል፣ በልባቸው ያወራቸዋል፣ በጆሮአቸው ያወራቸዋል ይና በንትን ሁሉ መቶ ላይ በአካል ሁሉ መቶ ላይ ያናገራቸው ይሄንን እንደ ትልቅ እውቀት እንደ ትልቅ ጥበብ እንደ ትልቅ ስልጣኔ አድርገው ይቆጥሩታል። የሆነ ነገር ሲያደርጉ የሆነ ነገር ማድረግ ሲፈልጉ ሲያዙ ምን ሲሉ ምን ሲሉ ሰይጣኑ እየጠየቁ ይሄ ከሰይጣን ጋር ያለ ፍቅር ህዝባችንም በሙሉ በብዛት አስሮ ይዞታል። በተለይ ከሀብት ከክብር ከዝና ከሰው በላይ መሆንን ሚሹና በድህነት ላለመኖር ሲሉ ክብራቸውን የጣሉ ብዙ ሰዎች አሉ፣ ለዲያብሎስ የገበሩ እግዚአብሔር እንጥነው። እነዚህ ሰዎች እኮ ታዲያ ምን ጥቅም አለው? ታዲያ የእሱን ፍላጎት ብቻ ነው፣ እሱ ያወራ ይሄን አድርግ ሲሉ ያደርጋሉ። ባህሪያ ናቸው፣ ለዳያብሎስ ባሪያ፣ ለዳያብሎስ ተገዢ፣ እሱ በሚነዳቸው መንገድ የሚነዱ አይነት ሰዎች ናቸው። መዳን ያለማስተዋል ያጀለነ ሐዋርያው ቅዱስ ጳውሎስ ምን አለ? ከአጋንንት ጋር ማኅበርተኞች የተሆኑ ዘንድ አልወድም አለ። አልወድም ከዳብሎስ ግብር መገበር፣ በዳብሎስ እይታ ማየት፣ የዳብሎስን ፍላጎት መፈጸም፣ የዳብሎስን ልብና ትውልድ ወይም በዳብሎስ በኩል የሚገኙ ልጆችን ለማግኘት መሯሯት፣ ይሄ በእግዚአብሔር ዘንድ አይወደድም። የእርግማን ምንጭ ገርማችኋል። ዘርን ያስረግማል ቤተሰብን ያስረግማል። ማህበረሰብን ያስረግማል። መሬቷንም ጭምር ያስረግማታል። እና ታዲያ ምን ቀረን? ሁሉም ተረጋግሞ ቁቋል። ስለዚህ ይሄ የግብር በተለይ በዓልን ሽፋን አድርጎ ለዳያብሎስ መገበር በጣም ከባድ። እነዚህ ግብር የሚገብሩ ሰዎች ትልቁ ጥበባቸው ይሄ ነው፣ ብዙ ሰው መጥቶ ያ ለዳያብሎስ የተገበረውን እህልና ምግብ እንዲቋደስላቸው እና እንዲቀምስላቸው ሽፋን የሚያደርጉት ሰማያውያን ኃይላትና የመድኃኒዓለምን በዓል ነው። ሰው ቢቀልድ ቢቀልድ በእግዚአብሔር ላይ ይቀልዳል። ቢያሾፍ ቢያሾፍ በመድኃኒዓለም ይሾፋል። ቢቀለድ ቢቀለድ በድንግል ማርያም በዓል ላይ ይቀለዳል። ምን ያህል እዚ ጋ የምትረዱት ሰው የማያስብ መሆኑን ነው። አንደኛው ሁለተኛ፣ ለፍላጎቱ ሲል ማንነቱን የሸጠ ነፍሱን ከዲያብሎስ ጋር ግብር መገበር ማለት በመንፈሳዊ የሕይወት መዝገብ ውስጥ ከዲያብሎስ ጋር መቀመር ነው፣ ቁማር መጫወት ከዲያብሎስ ጋር ስትቆምር። ታዲያ በምንም ዋጋ ሊያገኘው የማይችለውን ዘላለማዊ የሆነችዋን ነፍስህን ጋር ነው ጨዋታው። ምንም እኮ አይደለም። ገንዘብ ከፈለክ ይሰጣል፣ ዝና ከፈለክ ይሰጣል፣ ክብር ከፈለክ ይሰጣል፣ ሀብት ከፈለክ ይሰጣል። ምኑም አይደለም፣ ግን ነፍስህን በምን በኩል አንተ ቤት በምን? በገንዘብ አትለካ፣ በእውቀት አትለካ፣ በሀብት አትለካ፣ በዝና አትለካ፣ በምንም አትለካ። ቅድስት ስላሴ በምሕረትና በቸርነታቸው የፈጠሯት ፍጥረት ነች፣ ያውም ዘላለማዊት ነች። ለዘላለም የማትጠፋ አይነት ነፍስ ነች። መድኃኔዓለም በፈቃዱ ካላጠፋት በስተቀር ስለዚህ ይሄ ስጋዊ የሆኑ ፍላጎቶቻችን በእግዚአብሔር በኩል እንኮ ማግኘት ይቻላል። ምንም ሳይኖረው ያኖራል። እሱ ክብርን ይሰጣል፣ ሞገስን ይሰጣል፣ ጸጋን ይሰጣል። እሱ ሲሰጥ ደግሞ ማንም ማንም ማንም ከአንተ የማይወስደው አይነት ጸጋን ነው የሚሰጥ። ሀብት ይሰጣል። ስለዚህ ይሄ በስጋ የምናስባቸው ነገሮች በሙሉ እኮ ከዳቢሎስ በላይ እግዚአብሔር ይሰጠን ነበር። ከዳቢሎስ በላይ እግዚአብሔር ለእኛ የሚያስፈልገንን ያደርግልን ነበር፣ እንደ አባት ሆኖ ያኖረን ነበር። ግን እሱን ተው ነው፣ እግዚአብሔርን ተውን፣ ከእግዚአብሔር ራቅን። የቀደሙ አባቶቻችን በዳቢሎስ በኩል ተጓዙ፣ ግብር ገበሩ፣ የግብር ልጆች ሆንን። እኛም ይገብራል፣ ይህን ግብር ለቀጣዩ ስለዚህ የአጋንንት ማህበር ተሚት ሆኑ ዘንድ አልወድም ያለው የቅዱስ ጳውሎስ መልእክት ነው። እና በግንቦት ልደታ ብዙ ግብሮች አሉ፣ በጣም ብዙ። በየሀገሩ የሀገሩን አኗኗር ተከትሎ ዲያብሎስ ግብር ይጠይቃል። በሰሜኑ ክፍል በቡድናውም ይጠይቃል፣ በፋንድሻውም ይጠይቃል።